ኮሜንት አስቀምጭ። ኦፕን ነው፣ ኦፕን ነው የኔ ቲክቶክ ሁሉንም ነው። ፎሎ መልሽ። ፎሎ ካልመልሽ አይመጣም። ይመጣል ይመጣል። አንቺ ያደረኩት ማሻአላ

ያደረኩት ማሻላ አይንዬ፣ ወይ ስቴ ምን እየሰራሽ ነው? ማርያም ጓደ ደግሞ እየተኮሰ ነው። ታብ ታብ ብታረጉ ኑሮ ዘርግፍ ያሳያችሁ ነበር። ታብ ታብ ለማታደርጉት ጉዳይ ምን ያደከመኝ። ቻሌንጅ ልስጣችሁ። እኔን በአንድ ወር መቶ ሺ ካስገባችሁኝ፣ መቶ ሺ ፎሎወር ካስገባችሁኝ ከዛ ላይኩ ከፍተኛ ላይክ ላገኘ ለአንድ ሰው ይሄን የመሰል ምርጥ የጎንደር ቀሚስ ሽልማት ሰጣለሁ፣ ቃል ገባለሁ ማለት ነው። እሺ ልገባ ነው፣ ጨለማ ሰከን ሰከን፣ መብራት ገብቶልኛል ቤቴ መብራት ገብቶልኛል። ነው ደስ ብሎኛል በጣም ቅድስት የነገርኩሽ አልነገርሽኝም። አዲሱ ቤትሽ መብራት ገባለሽ? መብራት ግንድ ከተተከለ ይገባል። ቆጣሪ በራስሽ ነው ወይስ ከሰው ስበሽ ነው? ግንድ ተተከለ። ራሴ የላስገባ ነው ቆጣሪ ዋው ጎበዝ። በቃ አሁኑ አስገብተሽ ኡና በቃ ነገ ዛሬ ያተባ አስገቢና ሂጂ ወደ ሀገርሽ ሂጂ ስሙሪበት ቤት ሽማን እዚህ ጋር ብቻ ላይ ጉድ ደግሞ ሀው ገብቷል። አበደ፣ ፎቶ አበደ። የኔ ቀምስ። እኔም ራሱ የልጄን ፎቶን ልጥፍ አድርጌ እገባለሁ። ማን ማን በቪዲዮ ይወጣል? እሰ ነው። ማን ይሄ ያንቺ ነው? የኔ ነው የኔ ውድ ልጅ ሞታላችሁ ባሳያችሁ ማለት ነው። በጣም የሚገርም ነገር ላይ ላሳያችሁ እኮ ነው። መቶ ብር አሁን ነው የጠበቅ ከዘበኝ ምን ፈልጎ ነው? ለነገሩ ላይክ የለም። ለምንድን ነው የምዘረግበው? ላይክ አታራርም ምን ብዬሽ ነው

ታብታብ ብታረጉ ኑሮ ዘርግፊ አሳያችሁ ነበር። ታብታብ ለማታደርጉት ጉዳይ ምን ያደከመኝ? ያን ሁላ ተሸክሚ መጥች እንደገና እናንተ ታብታብ ሳታረጉኝ ዘርግፊ ስራ የሚፈጥርብኝ ለምን? ይኸው ይሄ አንዳን ያደርጋላችሁ ኖ የትም ሀገር ካልተሰራ ኑሮ ውድነት አለ። ይህም ማይካድ ነው። የትም ሀገር ካልተሰራ ኑሮ ውድነት አለ፣ ከተሰራ ደግሞ ኢትዮጵያም አሜሪካ ናት። አለቀ። አታብዛ አታብዛ። ስለዚህ ማሮችዬ፣ ውዶችዬ አገር ገብታችሁ መውለድ መክበድ የምትፈልጉ እውነቴን ነው የምላችሁ፣ ኑ የያዛችሁትን ይዛችሁ ኑ። እውነቴን ነው የምላችሁ፣ እግዚአብሔርን የያዛችሁትን ይዛችሁ ኑ። አገር ግቡ አሁን ቂጣ አብረን እንጋግራለን። ማባየውን አብረን እንሰራለን። ላይክ አድርጎ ቆንጆ ቂጣ አይናችሁ ያይጋግራለሁ። አሁን ለጥ ላጥላጥ ለጥ አውቶማቲክ ጭጣ እንጀራ የለንም፣ እንጀራ ጨርሰናል። ውባት አመን ዛሬ ነው የተነሳ ነው። ስለዚህ የተጋገረው እንጀራ አልቋል። እንዴው ትንሽ ይፍርፍራል ደርቆ። ፊስታ ላምጣ። ይኸው እዚህ ጋር ፊስታ ክብሪቱ የት ነው ያለ? ስለዚህ ያጋላችሁ ኖ የትም ሀገር ካልተሰራ ኑሮ ውድነት አለ። ይሄ የማይካድ ነው። የትም ሀገር ካልተሰራ ኑሮ ውድነት አለ። ከተሰራ ደግሞ ኢትዮጵያ አሜሪካ ናት። አለቀ፣ አታብዛ። ስለዚህ ማሮቼ ውዶቼ አገር ገብታችሁ መውለድ መክበድ የምትፈልጉ እውነቴን ነው የምላችሁ። ኑ የያዛችሁትን ይዛችሁ ኑ። እውነቴን ነው የምላችሁ። እግዚአብሔርን የያዛችሁትን ይዛችሁ ኑ። አገር ግቡ። አሁን ቂጣ አብረን እንጋግራለን። ማባየውን አብረን እንሰራለን። ለየት አድርጎ ቆንጆ ቂጣ ዓይናችሁ እያየ ጋግራለሁ። አሁን ላጥላጥ ላጥላጥ አውቶማቲክ ቂጣ። እንጀራ የለንም። እንጀራ ጨርሰናል። ውባታመን ዛሬ ነው የተነሳ ነው ስለዚህ የተጋገረው እንጀራ አልቋል። እንደው ትንሽ እየፈርፍራ ደርቆ የተረፈርኩት ፊስታ ላምጣ። ይሄው እዚህ ጋር ፊስታ። አይ ክብሪቱ ይስማለ ስለዚህ